በጎንደር ከተማ አስተዳደር በተወላጆችና በነዋሪዎች ትብብር ተገንብቶ የተሰጣቸው መኖሪያ ቤት የአመታት ችግራቸውን እንደቀረፈላቸው በዝቅተኛ የኢኮኖሚ አቅም ላይ የሚገኙ ግለሰቦች ተናገሩ። በሁለት ነጥብ አምስት ሚሊዮን ብር 280 የአቅመ ደካማ ቤቶችን ገንብቶ ለማስረከብ እየተሰራ መሆኑን የከተማ አስተዳደሩ ገልጿል። ደስታ ካሳ ተጨማሪ ዘገባ አለው። ወይዘሮ ፈንታነሽ ደሴና አቶ አበራ ሰፊው በጎንደር ከተማ እጃን ተከል ክፍለ ከተማ ለብዙ ዘመናት ባገለገሉ መኖሪያ ቤቶች ውስጥ መኖራቸውን ይናገራሉ። ነዋሪዎቹ ከአሁን በፊት ይኖሩበት የነበረው ቤት ብርድና ዝናብን ማዳን የማይችል እንደነበር ያስታውሳሉ። ምንም ቤት አለ ብሎ ማውራት አልችልም። ብቻ ው መጠለያ ማለት ነው። እዚህ ላይ የሕዝብ ሽንት ቤት ነበር። ባህር ነው። ዝናብ ካውረመረመ ውጭ እቃ ለመደቀን ይሮጣል። ቤቱ በጣም ጥቅርሻ። ቢያንስ ከአምሳ አምስት እስከ ስልሳ አመት አገልግሎታቸውን የጨረሱ ፀሐይ ነው እንጂ ዝናብ መከላከል የማይችል ቤት ነው የነበረው። ከፊቱ በጣም መጥፎ ኑሮ ነው። ዝናቡ ጎርፉ ሲገባ ሲያስቸግረና ነበር። ሽንት ቤት ጥግ ላይ ነው ነበር። ፍሳሽ ነበር፣ ጎርፍ ይገባ ነበር። አስቸጋሪ ነው የነበረው። በበጎ አድራጊ የጎንደር ተወላጆች አማካኝነት በተሰራላቸው ቤት ውስጥ ያገኘናቸው ነዋሪዎች የተሰራላቸው ቤት የተሟላ በመሆኑ መደሰታቸውን ገልጸው በጎ አድራጊ ግለሰቦች ስላደረጉልን ሁሉ እናመሰግናለን ብለዋል። እንደ ማንኛውም ሰው እኩልነትን አግኝቼ ተደስቼ የሰሩልንንም ሰዎች እግዚአብሔር እስከ ወዲያኛው እስከ ልጅ ልጃቸው እንዲ እንዲገዙ ለእይታ የሚያስደስት ቆንጆ ቀለሙም ኮርኒሱም ያማረ ነው። የተሟላው በአንደኛ ደረጃ ነው የማስቀምጠው። መጸዳጃ ቤት ተሟልቶልኛል። መጸዳጃ ቤት ለ31 አመት ስቸገር የኖርኩት ዛሬ እንደ ልቤ ነው። በጣም አመስግነናል። በዛን ሰዓት በሰጡነት ሰዓት እነሱ ስናየው ደስተኛ ሆናል። በጣም ነው ያመሰገን ነው። በጃን ተከል ክፍለ ከተማ ደረጃውን ባልጠበቀ ቤት ኑሯቸውን ሲገፉ ለነበሩ ስድስት ለሚደርሱ ነዋሪዎች በአዲስ አበባ በሚኖሩ የጎንደር ተወላጆች ደረጃቸውን የጠበቁ ስድስት ቤቶች ተገንብተው መሰጠታቸውን የክፍለ ከተማው ዋና ስራ አስፈጻሚ አቶ ሆና ለማሻገሬ ገልጸዋል። በአዲስ አበባ የሚኖሩ የቅዱስ ሚካኤል ማኅበር አባላት ጥራቱን እና ደረጃውን በጠበቀ መንገድ ሙሉ በሙሉ የስድስቱን ቤት በብሉኬት ተገንብቶ ሁሉም ነገር አልቆ ወደ ቤታቸው የገቡበት ሁኔታ ነው ያለ። ና ይሄን ለመስራት ባለሀብቶች ከ45 ሚሊዮን ብር ወጪ አድርገው ነው ያስገነቡት። በጎንደርና አካባቢው ተወላጆች ከተሰሩት ቤቶች በተጨማሪ እጃን ተከል ክፍለ ከተማ ከከተማው ማህበረሰብ ና ከሌሎች አጋር አካላት ጋር በመሆን 25 ሚሊዮን ብር ወጪ የተደረገባቸው 280 ቤቶች ለአቅመ ደካሞች እየተሰራ መሆኑን አቶ ሆን አለም ገልጸዋል። አንዳንዶች ተገንብተው ተጠናቀው ተጠቃሚዎች እየገቡባቸው ያሉበት ነው ያለ። አንዳንዶች ደግሞ ያው እንደምታዩት አሁን በስራ ላይ ነው ያሉት እነዚህ ቤቶች በምና በሚታሰራበት ሰዓት እስካሁን ህብረተሰቡ፣ ባለሀብቱ እና የልማት ድርጅቶች ደግፈው ነው። በዚህ የቤት ግንባታ ተጠቃሚ የሆኑ ነዋሪዎችም ከተማ አስተዳደሩ እያደረገላቸው ያለው ድጋፍ አመስግነው ካሁን በፊት ከነበሩበት ህይወት በመውጣታቸው መደሰታቸውን ነግረውናል። ክፍለ ከተማው ከመዘጋጃ ጋር ተመካክረው ይችን ቤት እንግዲህ መጠለያ ሰርተን እንድንጠለል ሰጥተውናል። በጣም ደስ ነው ያለ። እንደገና እንደተወለድኩ ነው የቆጠርኩት። በክራይ ነው ምኖር ቢያንስ ወደ 30 አመት እዚህ ቀበሌ ኖር ያለው የሚያፈስ ቤት ላይ ነበርኩበት። ካሁን ያዳመጠኝ ሰው የለም። አሁን እግዚአብሔር የተመሰገነ ይሁን ለቦታ በቅቻለሁ። ው ተመስገን። በጎንደር ከተማ አስተዳደር እየጨመረ ከመጣው የህዝብ ቁጥር ጋር በተያዘ ከፍተኛ የሆነ የመኖሪያ ቤት እጥረት እንደሚስተዋል የሚገልጹት የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ በአዩሃ አቡሀይ በዝቅተኛ ኑሮ ደረጃ ለሚገኙ የህብረተሰብ ክፍሎች በማህበረሰቡ ድጋፍ ቤት የመስራትና የማደስ ስራ እየተሰራ መሆኑንም ገልጸዋል። በሁሉም ክፍለ ከተማ ላይ የዝቅተኛ ነዋሪዎች ቤት ግንባታ በከንቲባት ኮሚቴ ተወስኖ የቦታ ደረጃቸው የከተማ ገጽታ በማያበላሽ መንገድ ስራ እየተሰራ ነው ያለው። እንደማሳያዝ በጃን ተከል ክፍለ ከተማ በርካታ ቤቶች እየተገነቡ ነው ያሉት። ከ280 በላይ የዝቅተኛ ኗሪዎች ቤት ግንባታ እየተካሄደ ነው ያለው ማለት ነው። የመሰረተ ልማት ችግሮች መኖራቸውን ያነሱት አቶ ባዩ መሰረተ ልማቶችን የመገንባት ስራ መጀመሩንና በአዲስ በጀትም ግንባታዎችን የማስቀጠል ስራ ይሰራል ብለዋል። መኪና ገብቶ ለመውጣት ችግር ያለበት ነው። ይሄን ደረጃውን የጠበቀ የጠጠር መንገድ ስራ እየተገነባ ነው ያለው። የመብራትም የውሃ ችግር ለመፍታት ከውሃ ተቋምና ከመብራት ኃይል ጋር እየተነጋገርን ያለ ነው። በአዲስ በጀት ዓመት በጀት መድበን መሰረተ ልማት ለማሟላት ከተማ አስተዳደሩ የሚችለውን አቅም በፈቀደ መጠን ሁሉ ስራ በመስራት የኅብረተሰቡን ችግር ለመቅረፍ እየሰራን ነው የምንገኝበት ሁኔታ ነው ያለው ማለት ነው። በጎንደር ከተማ ለሚኖሩ ዝቅተኛ የኅብረተሰብ ክፍሎች የመኖሪያ ቤት ተጠቃሚ ለማድረግ በሚደረገው ጥረት ባለሀብቱና አጋር አካላት እገዛ እንዲያደርጉም ጥሪ ቀርበዋል።